ሰላም ጤና ይስጥልኝ። እንደምንሰነበታችሁ ውድ አገሬ ሰዎች እኔ እግዚአብሔር ይመስገን በጣም ደህና ነኝ። የምለው ቃላት ዛሬ ቢያጥረኝም ደስታዬ እጅግ በጣም በጣም በጣም በጣም በጣም ወደራቷልና ገኒዬን፣ ይህን ኮንግራቹሌሽን የኔ እመቤት። እኔ በቃ እኔን ሰምታችሁኝ እግራችሁ ላይ መውደቄን አይታችሁልኝ። ልመናዬን ሰምታችሁ የሀገሬን ሕዝብ ልመና ሰምታችሁ የምንወዳችሁ ሰዎች ልመና ሰምታችሁ አክብራችሁን እንዳደረጋችሁት ነው የቆጠርኩትኝ። አይዶ ነው፣ የማንን ጩኸት እንደሰማችሁ ባላቅም፣ እኔ ግን በእውነት እግዚአብሔር በሚያውቀው ጸልያለሁ ስለ እናንተ። የዛ ቀንም በሚዲያ ጸልያለሁኝ። ከዛ በኋላም ከልቤ ጸልያለሁኝ። ከልቤ ነበር የፈለግኳችሁ ከልቤ ነበር ይህንን ቀን የፈለግኩትኝ። ከልቤ ነበር ይህን ቀን የናፈኩት። ስሰማችሁ ልብ ያዝኖ ነበረ። እግዚአብሔር ይባረክ ስላደረጋችሁ ስላየነው ስለዚህ ድንቅ ስለሆነ እኔ ተደምሜያለሁ፣ ተደስቻለሁ። እግዚአብሔር ሊያደርግ የፈለገው ነገር እንዳለ ገብቶ ነበረ። እንደምትዋደዱ የሚያስታውቅ ነበረ። የልጆቻችሁ አምላክ የልጅነታችሁ አምላክ እግዚአብሔር እንኳን ረዳችሁ፣ እንኳን ታረቃችሁልን፣ እንኳን ለዚያ ያበቃችሁ፣ እንኳን ለድጋሚ ሰርጋችሁ እግዚአብሔር አበቃችሁ። እኔ በትልቁ ቬሎ እኛም ተጨምረንበት ሰርጋችን ሊሆን ነው ካሚንግ ሱን ተብለን እንደው ይደረጋል። በቃ ነበር እንደሱ ነበር የምፈልገውና እንኳን ይሄ ሆነልን እንኳን እናንተ ታረቃችሁልን። እና ቪዲዮን ወደኋላ ተመለስኩኝና የእናንተን ሰርጋ ሰርግ አይቼ ቪዲዮ ወደኋላ አይቼው ወይኔ አምላክ ይለካ የሰዎችን ሁሉ ጥያቄ ትሰማለህ ጩኸት ሰማል ለካ የዛለት፣ የእውነት ልቤ ዳውን ሆኖ ነበረ። አዝኜም ነበር ከልቤ የእውነት ደግሞ የጠየኳችሁ ከልቤ ነበርና፣ እግዚአብሔር አባት ዘመናችሁን ይባርክ፣ ልጆቻችሁን ይባርክ፣ ትዳራችሁ የተሟላ እንኳን ይዞኛል የተሟላ ከዚህ በኋላ እስከ ሽምግልናችሁ፣ በቃ ሽበታችሁ እርጅት ትብላችሁ ጃጅታችሁ፣ በቃ አ ነው። ምን በምን ቃላት ልግለጻችሁ እናንተን በቃ የሆነ በቃ ቅም ቅም ቅም ቅም ቅም አያት ሆናችሁ መድሃኒዓለም ያሳየን። አሁን ይሄንን እንግዲህ የምትመለከቱ ሰዎች ልጆቼ ነው ወዳለው ለልጆቼ ብዬ ነው ዋጋ የከፈልኩት የምትላባት የምትይናት ይሄ ነው ዋጋ ከተከፈለ እንዲህ አይነት ዋጋ ነው እኔ በምናምን አለው ሰዎች ተሳስተው በሆነ ነገር ከተለያዩ በኋላ ርቀት ላይ ሆነው ድጋሚ መመለስና የሚታረቁበት መንገድ ተከፍቶ ቢመለሱ ሁለቱም ሰዎች ተምረው ነው የሚመጡት። ተምረው መልካም ሆኖ ነው የሚመለሱት። መልካም ሆነው ይህ ትዳር ከዚህ በኋላ እመኑኝ፣ ያማረ እየጣፈጠ የሚሄድ ነው የሚሆነው። ምክንያቱም ሁለቱም ደጁን አይተውት ነው የመጡት። ተሰርተው ነው የመጡት። አውቀው አድርገው ነው የመጡት። ልጆቻቸው የተሰሩ ናቸው። እነሱ ተሰርተዋል፣ በቃ ክሽን ብለዋል። አሁን ይሄ ቤት ያማረ የተዋበ ነው የሚሆነው። እንዲህ አይነት ትዳራችሁን በትናችሁ ላላችሁ ሰዎች ተለምን ጠብቃላችሁ።

ብቻውን ሲሆን ጥቅምና ጉዳት ገብቶታል። ብቻዋን ስትሆን ጥቅምና ጉዳት ገብቶታል። የድሮ ጨዋታ አይኖርም። እንደገና እንደገና ይቅር ተባብላችሁ ልጆቻችሁን የምትወዱ ከሆነ ከዚህ ተማሩ። በእውነት ታረቁ። በቃ እስኪ ጣላ ሰው ሁሉ ይታረቅ፣ የጣላ በሙሉ ይታረቅ። በጌታ ይዣችኋለሁ፣ ታረቁ። ደስ አይልም። መታረቅ ደስ አይልም? አብሮ መሆን ደስ አይልም? ከነገኒ ከነሱ ምንድነው የተማራችሁት? እኔ እጄን ባፌ ላይ ነው የጫንኩት። ባይዘወይ እጄን ባፌ ጭኛለሁ፣ ከደስታ የተነሳ አሮ ሰምሪዘ አይወዝ ኤክስፔክቲንግ ብዙ ሰው ሰድቦኛል። ሰብለ ደግሞ እንዲያው ማትገቢበት ነገር ውስጥ የለም። አንዳንዶች ብዙም ባይሆኑም፣ አንዳንዶች አንቺ እንደው ማትገኝበት የለም። አንታረቅም ብሏል፣ በቃ የራሳቸው ሆነ ምክንያት አላቸው። ስምሻ ጭቅጭቅ ሰው አለምኝ ሰው ሲሉኝ፣ እኔ ግን ልቤ እንዲሁ እነዚህ ሰዎች መታረቅ አለባቸው እንዲሁ ይለኝ ነበር። ውስጤ ያላለቀ ነገር እንዳለ ይታወቀኝ ነበር። ሪምበር ቪዲዮ አይታችሁታል። እኔ ራሴ እንደ አዲስ ነው ያየሁት። እንደ አዲስ ቪዲዮ ነው ያየሁት። ያላለቀ ነገር ውስጤ ይሰማኝ ነበረ። እግዚአብሔር ይባረክ። ለምን ስታዋቸው ቋንቋቸው የሱማ ቋንቋ። አቤት አቤት አቤት አቤት አቤት ገንዬ፣ አየሽ ነቃሽ የሚመብት ምን ቦታሽ ተከስሪያለሽ። ይሄን የመሰለ ሰው በጠላቱ ያልቅስ ወንድሜ። እንዲህ በእልልታ ቤታችሁ በሳቅ ተሞልቶ ልጆቻችሁ ስቀው፣ አንቺ ስቀሽ፣ አምሮባችሁ ትልቅ ነገር ሆኖ ደግሞ ገና እናያለን የልጅ ልጆች ተደራው አቤት ስታምሩ! አሁን በቃ እኮ ሙሉ ሆናችሁ ቤቱ ሞላ፣ እኛም ተደሰትን። የሀገራችን ላይ ያለ ደግሞ ክፋት፣ በደል፣ ቂመኝነት፣ መናቆር፣ ይቅር አለመባባል የተፋታችሁ በብሔር በሃይማኖት በተለያየ ነገር የተራራቃችሁ ሰዎች ይቅር ተባብለን እኛ ምንታረቅ እኛ ምንታረቅ፣ ተዋልደናል፣ አብረን ኖረናል። አንድ ደም ነው ያለን፣ አንድ መልክ ነው ያለን። እንታረቅ አብረን እንሁን። መታረቅ ይቻላል፣ መመለስ ይቻላል። እኔ አንድ ቀን አንድ ሰውዬ ምን አለኝ፣ ሚስቴን የልጆቼን እናት ለፖለቲካ አብዬ ብትናደረኩ ልጆቼን በትኝ። ከልጅነት ጀምሮ አብራኝ ያደገች እኔ ኦሮሞ ነኝ እሷ አማራ ናት። ተለያይተን ነበረ። በእውነት አንድ ቀን አቀርበዋለሁ እሱም አንድ ቀን ኢንተርቪው አረጋለሁ አምጥቼ ቲክቶክ ላይ ነው ያወራሁት። እና ይገርምሻል አለኝ ወደ ሚስቴ ተመለስኩ። ፖለቲካውም የለም እና እነዛ ሁሉ የሉም። ፖለቲካውም ምንም የለም። እኔ ግን ልጆቼን፣ ሚስቴን፣ አብሮ አደጌን ጓደኛዬን ሁሉ ነገር የፈተኳት እንደገና እንደ አዲስ ታርቀው ተጋብተው አሁን እንደ አዲስ ጥሩ ኑሮ እየኖሩ እንደሆነ አንድ ቀን አጫወተኝ ማለት ነው እና ፕሊዝ ፕሊዝ ፕሊዝ ፕሊዝ ፕሊዝ ልጆቻችሁን ቤታችሁን የእናንተ የሆነውን ነገር አትበድሉ። እሺ እንታረቅ፣ ሁላችንም እንታረቅ። በተለያየም ከ የተለያየን ሰዎች ፎርጊቭነስ ግድ ለሁላችን ይሆናል እና እግዚአብሔር እየባርካችሁ ገኒዬ፣ ኮንግራሌሽን ሙሉዬ፣ ኮንግራሌሽን የኔ አንበሳ ወንድም፣ ኮንግራሌሽን። በጣም ደስ ብሎኛል ከልቤ። የበፊቱ ቪዲዮ ይታይልኝ፣ እሺ። ወዳቻለሁ፣ ሻሉ።